ሆሽንች እንሽያማንዴ ምን አታስበ። የሰረከው ስልክ የወንድሙ ነው አይደለ? ስልኩን እኔ ምን ስልክ አይደለም። የወንድሙ ስልክ ነው።

ስልክ ወንድሙ ነው እያልሽ ነው? እንደዛን ያለ የወንድሜ የሰክ ነው ያሰረቅሽ ብለ ስለዚህ ትቻለሁ። ወንድ ምን መሻል እየሸወደሽ ሊሆን ይችላል። ቲቸር ብሩክና እንዴት እሱ ወንድማማቾች ሊሆን፣ ፈጽሞ ማይገናኙ ሰዎች ናቸው እ ቲቸር ብሩክ ማለት እኮ እንደምናውቀው በጣም ታማኝ ጎበዝ አስተማሪ ነው። ይሄ ደግሞ የሌለ አረ፣ በፍጹም በፍጹም! እንዴ መልአክና ሰይጣን በፍጹም ሊገናኛችል እነኝህ መሁለቱ ግን እርግጠኛ ነኝ ግን ወንድም ነው ብሎ ሸው። አዎ ያላንተ ልጅ ምን እየሆንክ ነው? ቆይ እሺ፣ እንዴት የወንድሙ ስልክ ይዞ ሊንቀሳቀስ ይችላል? እኔ ላቀ እኔ ምንም አልተዋጠልኝ። የሆነ ነገር ያለ ይመስለኛል፣ ወይ ሊያታለልሽ ሊሆን ይችላል።

አሁ እሱ ሜሮን እና ህይወቱ ነው ይህንን ሁሉ ነገር ያቀነባበሩት። እዚህ ሁሉ ነገር ውስጥ ደግሞ የሜሮንም እጅ አለበት ማለት ነው። ሜሮን ደግሞ ማለት ነው፣ ሜሮን ማለት አብጌያ ላይ ያ ሁሉ ነገር እንዲፈጠር ዋነኛው ምክንያት እሷነት

እኔ ከዚህ በኋላ ከወይን ጋር አንች ከወይን ጋር መጣጥ ታውኝ ነው ህይወቴ? ይሄ ነገሩን የጀመርሽው አንቺ ልሽሽ፣ ደግሞ ህይወቴ ምናምን ትያለሽ። የሰው ህይወት ከበላሸሽ በኋላ ነው ህይወቴ ምናምን የምትይው። አንቺ ዘና ብለሽ እየኖርሽ፣ ጓደኛዬ በአፍራት ትኖራለች ማለት ነው? ወይም ደግሞ ከአንቺ በላይ

ሳይሻሉ ደሞ ሎሚ፣ አንቺ አስፈራራሻት እኮ እንቧውን እኮ ነው ያመጣሹ። ምን አባቷ እሷ ሲያንሳት ነው እሱማ፣ በደንብ ነው የሚያንሳት። ግን እኮ በደንብ አንበጨበጭሽት ድሮኑም እኮ ትፈራሻለች። እሷ እኮ በጣም ነው የምትፈራሽ፣ ወዳ ነው የምትፈራኝ። ምን እንዳልኩ አታቂያለሽ። ዳግም እንዴት ነው ያርግሹ? ታቂው የለ እንዴ? ያለበትን ቦታ እሷን ምን አስጠየቀሽ? ምን አርግታች ነው ሲጀመር? ምን ስባት ታደርገኝ? እኔንማ ምን አባቷ ታደርገኛለች? ዳግም እኔ የደበቅሽበትን ኬትም ብለሽ አምጭ ብዬ እንዴት በጭ እንዳልኩባት እሱንማ በደንብ ነው የምታውቂው። ያለበትን ቦታ በደንብ ታውቂያለሽ አይደለ? ትፈረኛለች እያለች ልጅቷን ታምጪያ። አዋ ልዕልና መሆኔንማ አንዳንዴ ማስታወስ አለባት። እንዲህ ዘና ብላ ግቢ ውስጥ እንደፈለገች መማርና መዝናናት የለባትም። ገና ምን ውሃ እኮ ነው የሆነችው። ምናምን ስትል እኮ ውሃ ነው የሆነችው። ታባት ታሳዝን ሲያንሳት ነው። በደንብ አሳየት እንግዲህ። አንቺ ግን የቱ ጋር ነበርሽ? ያያችሁ ነበር እኮ ይህ ሁሉ ነገር ሲፈጠር አብረሽኝ ነበር። ያላየውሽስ ነገር

እንደተስተካከልኩ አያስታውቅም ማለት? ሁሉን ነገር በቃላት መግለጽ አለብን? ሁሉም ነገር ጊዜውን ጠብቆ ይገለጻል። ሩቅ አይደለም። እስከዛው ድረስ ግን እኔ ከጎንሽ ነው። አመሰግናለሁ። ምንም ችግር የለም። አብራኝ ስላለ በድጋሚ አመሰግናለሁ። እሺ አረቀልልህ አድርጊ። አንተ ለምንድን ነው የምትፈታተለኝ? ትሆኛለህ እንዴ? በቃ አንተ ነኝ ችግር እኔ ራሴ ችግር ያለብኝ በቃ

ዛሬ ሜሮንን ሙልጭ አርግቼን የሰደብኳት ምን ሆነሽ ነው ሌልና? እንደውም በመታት ሁሉ ደስ ይለኛለሽ። እንዴት እንደዚህ ታደረግ ያለሽ ስንት ነገር ተነጋግረን ያ ሁሉ አቢጋያል ያደረገችውን ሁሉ ሳስታውሰው እንደዛ ስታንቋሽሻት ስሰድባት ውሃ ስደፋባት እሱን ሳስታውስ አይደለም ልልን። ስሜትሽንማ መቆጣጠር አለብሽ። ስንት ነገር ተነጋግረን የለ እንዴ? ከዛሬ ጀምሮ እንደዚህ አይነት ነገር እንዳታረጊ። በቃ የእውነት ይቅርታ። ሄኔ እኔ የሜሮን እንዴት መቼም ቢሆን ከውስጥ ያውጣ ደግሞ ከእሷ ጋር እኔ እንጃ። የእሷን ነገር መርሳት እራሱ አልችልም። አንተ አንተ ራስህ እንዴት እንዴ፣ አቢጋያል ያደረገችው ነገር የሚረሳ ነገር ነው እንዴ? ልልና፣ እዚህ ጋር ስሜታዊ መሆን ጭራሽ ነገሮችን ያባብሳል እንጂ ምንም አይጠቅም። በቃ እረፊ። ባይጠቅምም ግን ቢያንስ አይጎዳም። አረተይ፣ ልልና፣ ረፊተይ ስንት ነገር ተነጋግረን ጭራሽ እያደር ነው እንዴ፣ የአንቺ ንዴት ደግሞ የሚመጣው አሁን። ቃል ግብልኝሽ። ለምን ቃል እንገባለን ከዚህ በኋላ ሜሮን አጠገብ እንደማደርሽ በሜሮን እንደማልናደድ ማለት ነው? ሜሮንን ሳይ ላልናደድ ነው ማለት ነው? በመታት ሁሉ እንደው መረካ ሁሉ አይመስለኝም። አይዊ ወይ ዳጊ፣ አለሻ? አለሁ። እንዴት ነህ? አለሁልሽ። ለኔ ስትል ጦስ ውስጥ ጋባ አይደለ? አረ ምንም ችግር የለ። ደሞ እንደዚህ እያልሽ አታስከፊ። ምንም አይደል። በጣም ይቅርታሽ በማያገባ ነገር ከትቼ እዚህ ሁሉ ደረጃ ስላደረስኩ አረ ችግር የለውም። ለእኔ ስል ነው ያደረጉ። በቃ እሺ። እና ትላንት ያልኩሽ ቦታ ሄድሽ? አው አሁን ሂጅ ነበረ። እና እና ወንድሜ ነው አለኝ። እንዴ! እና ቲቸር ብሩክና ያወጠጤ ወንድማማቾች ናቸው። አዎ ለእኔም ሲነግረኝ እንደዚህ ነበር ግራ የተጋባሁት። አዎ ወንድሙ እንደሆነ ነገረኝ። አቦቼ አለም ግርም ትለኛለች። አሁን ማን ያምናል ወንድሙ ነው ቢባል? ግን ልፋታችን ገደል ገባ። ችግር የለውም አንቺ ማትጨናነቂ፣ ሌላ እድል አይጠፋም። እሱን እንኳን ትሆ ሌላ ምክንያት እንኳን የሚኖር አይመስለኝም። ግን በቃ ምንም ማድረግ አንችልም። አረፈ ደም እኮ ገና ነው። ልጁን አታውቀውም። ለዛ ነው እንደዚህ የምታወራው ስልሽ። ከአንቺ በላይ ባላቆም። ግን ማንም ሆነ ማንም የእጁን ያገኛል። አይሆንም፣ ማርኪ በጣም መጥፎ ሰው ነው። ያው በማይሆን መንገድ እኔ እና እሱ ብንገናኙ በቃ ምንም ማድረግ ስለማልችል እሱ የሚለኝን ማድረግ ያለብኝ ይመስለኛል። ያው ግን የሆነ የሆነ ነገር እንተጋገዝ። ና ከዚህ ነገር ትውጫለሽ። ያው አንቺም ራስሽን አታጨናቂ እሺ። በቃ አንተም በቃ ብዙ አትጨነቅ። አመሰግናለሁ ስላረክልኝ ነገር። አረ ምንም አይደለም ጣጣ የለውም። እሺ በቃ አሁን የሊድ፣ ቻው በቃ። እሺ ልሸኝሽ እንዴ? አረ አይ ማ ነው። ይሄ ተራ ዶርም እየሄድኩ አይደለም። የሴት ልጅን የእርቃን ፎቶ እያሳየ የሚያታለን ይወልዳሉ ነገር ላይ ራስን ከእንደዚህ አይነት ነገሮች ልታውጣሉ ይሻል። እሺ ምን አርግ ነው ሚ ለምንድነው አይፋታኝ? ህይወትን ብትሆን የራሷ ጉዳይ። በቃ ከልጁ ጋር ያለህንም ነገር አውቁም። ምንም አይመለከትም። ስለ ይወትም ጉዳይ እራሷ ነች። የትም ስትንዘላዘል ያመጣችው ነው። እሺ እንደዚህ አይባልም። እንዴት ነው ማለት ነው ይሄ? ስነ ስርዓት ነው እና ላደንቃት ወይ ላሞግዛት ነው የሚገባው? እኔ አብጊያ ደስ ይላል። አብጊያ ምን አገናኛቸው አብጊያ እና ይወት? እ? ምን አገናኛቸው?

ከና መታንንፈለገውቆነውጣየ ምን ማለት ነው? ብቻ የምትወጣው ከወጣን አብረን ነው። አለበለዛ ሁለታችንም አንወጣም።

ዛሬ መጨረሻ ቀን ብሎ አስጠንቅቆኛል። ስለዚህ ምንም ማድረግ አልችልም። ምን አይነት ጭካኔ ነው ግን ማለት፣ የሰው ልጅ አይደለ። አላውቅም። እኔ ነኝ ጥፋተኛ። ሲጀመር ለነገሩ ነግሬሽ ነበር፣ አልሰማ አይበለሽኝ። እሱማ ልክ ነሽ፣ ነግረሽኝ ነበር። ግን ይሄ ሁሉ ነገር በፍቅር ስም እንዲ ቆይ፣ ማን ነው እሺ የሚታመነው? እኔ ነኝ ጥፋተኛ። ባክሽ፣ ማድረግ የሌለብኝን ነገር ነው ያደረግ ቢሆንም በጣም አንቺ ቁስ ከምትወጪው ነው። እሱማ ነው ግን በቃ ጥፋተኛ ነው። እረ ጭካኔው ግን በዛ። የእውነት ቲ እንደዚህ እሱ አይመስለኝም ነበር። ታውቂያለሽ፣ ማንነቱን ያሳየው፣ ግን አምኜው ነበር። ምንም ልረዳሽ ባለመቻሌ በጣም አዝናለሁ። የምታደርጊውን ነገር ዝም ብሎ ከማየት ውጭ ምንም ላረግልሽ የምችለው ነገር የለም። ጅ እንደማትወጪ እኮ ነግሬሽ ነበር፣ ማርቆስ። እባክህን እባክህን የማልፈልገውን ነገር አታድርግ ማርቆስ፣ እባክህ ያ ወተቴሽ በእናትህ ነገር